አምላክ ለማርያም ብሎ በሰው ሥጋ ተለብሶም ለብሶ መጥተዋል አምላካችን እኮ አንዱን አምላክ ነው። አንዱ አምላክ ነው የተወለደው። አቤት። አብ ስጋ ለብሶና እሺ፣ አብ ተወልዷል። ኧረ፣ ወልድ ነው ኢየሱስ ክርስቶስ ነው የተወለደው አንተ። ስለዚህ አብ አምላክ ነው እሺ። አንድ የተወለደ ሌላ ያልተወለደ አምላክ ነው እኮ አባት። ጥሩ። ስለዚህ አብ የተወለደ ነው ወልድ ማነው? አብ ያልተወለደ ነው ወልድ የተወለደ ነው። ሁለት አምላክ አለ ማለት ነው። ሄደ አየሻ፣ ጀሙት አሺ ጀሙቲ አየሻ፣ አይደለ ቁራን ቁርአን ይላል እዚህ ውስጥ እሺ። ምህረት አቤት፣ ሰላም ነው እንዴት ነሽ? ወንድም ክርስትና ስንት አምላክ አለ ነው የምትሉት? አንድ አምላክ አንዱ አምላክ ተወልዶ ስንል የአምላክ ዴፊኒሽን አብ ወልድ መንፈስ ቅዱስ አንድ አምላክ ነው ስንል እና አብ አምላክ ነው፣ ወልድ ነው፣ መንፈስ ቅዱስ አምላክ ነው ስንል የተለየ ትርጉማ ገባኝ። ማርያም አንዱን አምላክ ነው የወለደችው ወይስ የአንዱን አምላክ አንድ አንድ ክፍል ነው የወለደችው? አንድ ክፍል የሚባል ነገር የለም። ማርያም የወለደችው በተለየ አካሉ አንዱን አካል ነው። እኮ አንዱ አካል ማለት እኮሽ ያን የአምላክን አንድ አካል ነው አይወለደችም። የአምላክ ያምላክን አምላክ በአካል ሶስት ነው ካልን ይወለደችው። እንደዛ ከሆነ አንዱን አንዱን አምላክ ወለደች ማለት ነው። አንዱን አምላክ ካልክማ አብም ወልድን መንፈስ ቅዱስ አንድ አምላክ ነው እያልኩ ነው። እሷ ግን የወለደችው በተለያየ አካሉ ወልድን ነው። ስለዚህ አንድ የተወለደ አምላክ አለ፣ ሌላ ያልተወለደ አምላክ አለ። ያስማማናል አያስማማንም? የተወለደ አካል አለ፣ ያልተወለደ አካል አለ ካልክ እንስማማለን። ስለዚህ አብ አብ አምላክ አይደለም ማለት ነው ወልድ ተወልዶ አምላክ ከሆነ አብ አምላክ ካልተወለደ ስለዚህ አንዱ አንደኛው የተወለደውን አምላክ በይና አገላግኝ የትኛው ነው አምላክ አምላክ ማለት ባህሪ ነው የሚገልጸው ስለዚህ ያልተወለደ አካል አለ ካልከኝ ያው ያልተወለደ አምላክ አለ ግን ማለት ያ ያ ያልተወለደ አምላክ ያ ያልተወለደ አካል አምላክ ነው ያልተወለደውም አካል አምላክ ነው ስንት አምላክ አለ አንድ አምላክ አንዱ አምላክ ተወልዷል አንድ አምላክ ስንል አብም ወልድም መንፈስ ቅዱስ ነው እያልኩ ነው። ያልተወለደ አካል ግን ምክንያቱም እኛ ስናምን በአካል ሶስት በመለኮት ወይም ደግሞ በአምላክነት አንድ ነው እኮ። አሁን ያ የተወለደው አካል አምላክ ከሆነ ያልተወለደው አምላክ ነው። ያልተወለደ አካል አለ። አዎ እኮ ያ አምላክ ነው። እሱ ያልተወለደ አካል አለ እኮ። አዎ፣ ያ ያልተወለደው አምላክ ነው። አዎ፣ አንድ የተወለደ ሌላ ያልተወለደ አለ ማለት ነው። አምላክ ያልተወለደ አካል ኦኬ፣ አምላክ አይደለም ማለት ነው ያልተወለደው። እየነገርኩ ነው፣ አምላክ ማለት ምንነትን የሚናገር ነው። በሱ ምንነቱ ምንነቱና በሱ ምንነቱ ምንነቱ አንድ የሆነ አምላክ ነው። ገባኝ። ምንነቱ አንድ የሆነ አምላክ አለ። ማን ነው? ምንነቱ አንድ አምላክ የሆነ ሶስት በሶስት አካል የተገለጠ አለ ተብሎ ተነገረን። እሺ ጥሩ። ስለዚህ ቆይ፣ አንድ ጊዜ ይቅርታ፣ ስልክ። ቆይ ቆይ፣ በኋላ እደውልልሻለሁ። ሻንዴሽ ከይቅርታ ጋር አንድ አንድ። እሺ፣ ምን አለ መሰለሽ፣ ማዘር እያወራች ነው ብዬ ነው። እሺ የሚቆይ ከሆነ እኔ ልወጣ። የትም አልሄድኩም። ቆይ እሺ፣ ጥሩ። ስለዚህ አንድ የተወለደ አካል አለ አለሽ። ያ የተወለደው አካል አምላክ ነው? የተወለደው አካል አምላክ ነው? አዎ ነው። ያልተወለደው አካል አምላክ ነው። ሙባረክ ነው። ሰላም ሰላም ብራዘር። አንዴ ምህረት፣ እሺ። ሙባረክ ምን አልከኝ? ዋረክ ምን አልከኝ? ሰላም ብራዘር፣ ሰላም ነው ይሰማኛል። ሰላም ነው ደህና ነህ? አለን ሁሉ ሰላም። ምህረት፣ ቆይ አንዴ እንዳትወርጅ። እሺ፣ ደህና ነኝ፣ አልሐምዱሊላህ። ከእኔ ጋር ጨርስና ወደሱ አንድ ወንድማችን ነበርና እሺ እ እ እሺ አንድ ወንድማችን ነበርና፣ እኔ ጋር ነው የጀመርከው። ከእኔ ጋር ጨርሰን ወደሱ ትሄዳለህ። ስለ እስልምና በደንብ ማወቅ ይፈልጋል መፈለግ ነው። እሺ እንደዛ ከሆነ ማወቅ ከፈለገ እነግረዋለሁ ኢንሻአላህ። መስለም ነው የሚፈለገው ወይስ ማወቅ ነው አንተው እ አሰላም መስለም ከሆነ ቅድሚያ ሰጠዋለሁ። ሰላም ነው አባ እንደት ነህ? እግዚአብሔር ይመስገን። ቆይ አላወራም እሱም ቆይ ምህረት አንዴ ጥያቄ ልጠይቀውና ከዛ በኋላ ቀጥላለሁ። እኔ ጋር ጀምረሃል። እንደመጣንበት አስተናግደን እንዲያራ ቆይ፣ ተረጋጊ። ቅድሚያ የሚሰጠው ነገር አለ። ቅድሚያ የሚሰጠው ነገር ቅድሚያ እሰጣለሁ። ምህረት ምን ሆነሽ እዚህ ለም ካሷ ጋር ሐሳቡን ካልጨረስኮ እኔም እያዳመጥኩኝ ተነጋገሩ። እኔ ቀጥል፣ የሚጠይቀው ነገር ይኖራል። እሺ እሺ፣ በቃ ምህረት ግን ተረጋጊ። እሺ አሁን ቀጥልሽ። ምን ይሆኖ ላንተ ነው። እሱ እኮ ለኔ እንትን አይደለም። ስለዚህ እንደመጣንበት መንገድ አስተናግደን ወደዛ መቀጠል ትችላለህ። እሺ ጥሩ። እሺ አሁን ምን አለ መሰለሽ ያልተወለደ አምላክ ማን ነው? ይቅርታ ያልተወለደ አካል አለ አይደለ? አዎ፣ ያልተወለደው አካል አምላክ ነው። የተወለደው አምላክስ የተወለደው አካልስ አምላክ ነው? አዎ። ስንት አምላክ አለ? አንድ አምላክ። አንዱ አምላክ ተወልዷል? አንድ አምላክ ስትሆን አወልድ መንፈስ ቅዱስ ነው። ያልተወለደ አካል አለ እያልኩ እኮ ያልተወለደው አምላክ አካል አምላክ ነው። አው አልኩ ስለዚህ፣ የተወለደ አለ፣ ያልተወለደ አለ፣ ሁለት አምላኮች አሉ ማለት ነው። አብና መንፈስ ቅዱስ አልተወለዱ እኮ። ያ ሁለት ያልተወለዱ አምላኮች አሉ፣ አንድ የተወለደ አምላክ አለ ማለት ነው። ያልተወለደ አካል ነው የምትለው ለምንድን ነው አምላኮች እያልክ የምትናንት? አካሉ አምላክ አይደለም። የነገርኩኩ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ስንል ምንነትን አንድ መለኮትን እየተናገር ነው። በተለይ አምላክ ነው አይደለም ነገር አምላክ ነው ወልድ አምላክ ነው መንፈስ ቅዱስ አምላክ ነው። እስተን አብ አምላክ ነው፣ ያምላክነት ባህሪ ያለው ወልድ፣ ያምላክነት ያለው መንፈስ ቅዱስ የአምላክነት ባህር ያለው ያለን ነው። ይሄ ባህሪ ባህሪው አንድ ነው። ባህሪው አንድ ነው። ኦኬ ወልድ መንፈስ ቅዱስ ነው ባህሪው። ወልድ መንፈስ ቅዱስ አንድ የአምላክነት ባህሪ ያለ በጣም ጥሩ ስለዚህ አንድ አብ ወልድ መንፈስ ቅዱስ የሆነው አንዱ ባህሪ ተወልዷል ወይስ አልተወለደም አንዱ ባህሪ አይደለም የተወለደ የተወለደው ወልድ በተለየ አካሉ ነው። እሺ ስለዚህ ወልድ በተለየ አካሉ ተወለደ አብ በተለየ አካሉ አልተወለደም ስለዚህ አብ አንድ አምላክ አለ ሁለተኛ አምላክ ደግሞ ወልድ አለ ማለት ነው የተወለደ ሁለተኛ አምላክ ለምን ትላለህ አምላክ ማለት ባህሪ ነው እያልኩ እየነገርኩህ አሁን እኮ ያ ባህሪ ያ ባህሪ ወልድ አይደለም ካልሽኝ፣ እንደዛ ነው አችል። እሺ ወዳጄ፣ ቆይ ወይ ውረድ እና ታች ከዛ በኋላ ተገባለ፣ አትበጥበጥና። አልሰማኝም አንተ ክርስቲያን፣ አችልም አንተ ማውረድ አይ እሺ፣ አዎ፣ ጥሩ። ስለዚህ አሁን በቃ በአጭሩ እኔ የተረዳሁት ነገር አንቺ ስታስተምር እየተረዳ ያለሁት ነገር አንድ አምላክ አለ፣ የአንዱ አምላክ አልተወለደም እያልሽኝ ያለሽ አይደል? አንድ አምላክ ማለት፣ በነገራችን ላይ በቃ ሰው የሚያወራውን ነገር ሚስ ኢንተርፕሬት አድርጎ መናገር እንትን አይደለም። በዚህ የእናንተ አምላክ የሚከብር ከሆነ አላውቅ፣ ግን እየተናገርኩ ያለውን ሰምተኝ ከሆነ አንድ አምላክ ብለን ስንናገር ወልድ፣ መንፈስ ቅዱስ በአካል ሶስት በመለኮት አንድ የሆነውን አምላክ ነው። ስለዚህ እሱ አንድ አምላክ አይደለም የወለደው ገባኝ። እሱ ነው ተገባ። ትነግረኛል ለመጨረሻ ላይ ያልኩትን ደግመህ ማለት ነው። አንድ አምላክ ብለን የምንናገረው በአካል ሶስት የሆነውን አብ ወልድ መንፈስ ቅዱስ ነው። ማን ነው ታዲያ ሰው የሆነው? ይሄ አምላክ ነው ወይ ስትናገር ግን ሰው የሆነው በተለያየ አካሉ ወልድ ነው። እሱ ደግሞ አምላክ ነው። አዎ፣ የአምላክነት ባህሪ ስላለው እኮ ወልድ አምላክ ነው ወይ ነው ጥያቄ። እኮ አሁን እዚህ ጋር ችግር ነው የሚመጣው። ስንት አምላክ አለሽ? አንድ አምላክ እኮ አንዱ አምላክ ነው የተወለደው ማለት ነው። አንድ አምላክ ማለት ምን ማለት ነው ስናገርሽ አብ ወልድ መንፈስ ቅዱስ ነው አልሽኝ። ስለዚህ ኢየሱስ አብ ወልድ መንፈስ ቅዱስ መሆኑን ተረዳው ማለት ነው። አንድ አምላክ አብ ወልድ መንፈስ ቅዱስ ነው አልሽኝ። ምንን ነው የሚገልጸው? እሱ አንድ አምላክነት ምንነትን ይገልጻል። ባህሪ ነው ባህሪ እሺ ማን ነው ሰው የሆነው አልኩ ሰው የሆነው ክርስቶስ ኢየሱስ ነው አልሽ ክርስቶስ ኢየሱስ ሰው ከሆነ በኋላ የተሰጠው ስም ነው ማን ነው ሰው የሆነው ሰው ወልድ ነው አያው ነው እሺ ወልድ ቃል በምኑ በምኑ አልኩኝ አካል ነው አካል ነው አልሽ ወልድ በተለየ አካሉ አልኩ አይደል አ ከታማ አቆይ አረ ቆይ ነይ እንጂ እንዴ ከዛ ደግሞ ወልድ አምላክ ነው። ስለዚህ ስንት አምላክ አለ? ስንት አምላክ አለ? ታቦ ለመንፈስ ቅዱስ ነው ማለት ነው። አይደለም ኢየሱስ የተወለደው በተለየ አካሉ ነው እኮ። በተለየ አካሉ የተወለደው ኢየሱስ አምላክ ነው። ምድዋላ በተለየ አካል የተወለደው ኢየሱስ አምላክ ነው። አዎ አምላክ ነው። ስንት አምላክ አለ? አንድ አምላክ አለን። ስለዚህ አንድ አምላክ ተወልዷል ማለት ነው። አንድ አምላክ ማለት አብ ወልድ፣ መንፈስ ቅዱስ ነው። ኢየሱስ፣ ስለዚህ ኢየሱስ አብ ወልድ፣ መንፈስ ቅዱስ ነው ማለት ነው አይደለም? ኢየሱስ ከሶስቱ አንድ አምላክ ተወልደ ያልሽኝ፣ አንድ አምላክ ተወልደ አልሽኝ ነው። አብ ወልድ፣ መንፈስ ቅዱስ አምላክነት ባህሪ ነው። አምላክ እያለን ያለ ነው። ስለዚህ ወልድ ደግሞ ሳይሆን አካል። ስንት የአምላክ ባህሪ ስንታ? የአምላክ ባህሪ ያለ አንድ ባህሪ። ስለዚህ አንዱ ባህሪ፣ አንዱ አምላክ ተወልዷል አንዱ ባህሪ በሶስት አካል ነው የተገለጠው። እኮ በሶስት አካል የተገለጠው አንድ አምላክ ነው አይደል አይደ እኮ አንዱ አምላክ በሶስት ባህሪ ተገለጠ። ሰው የሆነው ደግሞ ከሶስቱ አካል አንዱ አካል ብቻ ነው። ስለዚህ ሰው የሆነው አንዱ አምላክ ነው። ሰው የሆነው በተለየ አካሉ ነው እኮ አንዱ አምላክ ነው አገን ሰው የሆነው አንዱ አምላክ ማለት አብ ወልድ መንፈስ ቅዱስ ነው። ስለዚህ አንዱ አምላክ ጥሩ፣ እሺ፣ አንዱ አምላክ አብ ወልድ መንፈስ ቅዱስ ነው። ኢየሱስ አምላክ ነው። አዎ አምላክ ነው። ስንት አምላክ አለ? አንድ አምላክ አለ። ስለዚህ ኢየሱስ አቦል መንፈስ ቅዱስ ነው ማለት ነው። አይደለም አንድ አምላክ ማለት አቦል መንፈስ ቅዱስ ነው እኮ አቦል መንፈስ ቅዱስ። ስለዚህ አቦል መንፈስ ቅዱስ ባህሪን የሚገልጽ ስለሆነ ገባኝ፣ እኮ ገባኝ። ኢየሱስ አምላክ ነው አልሽኝ አይደለ? አዎ ነው፣ ምክንያቱም የአምላክነት ባህሪ ስላለው። ስንት? አንድ አምላክ አለ? አንድ አምላክ አለ። አንዱ አምላክ ተወልዷል አንድ አምላክ ማለት አብ ወልድ መንፈስ ቅዱስ ነው። የተወለደው በተለየ አካሉ ወልድ ብቻ ነው። ስለዚህ ኢየሱስ ተወልደዋል። ኢየሱስ አብ ወልድ መንፈስ ቅዱስ ነው ማለት ነው። አንድ አምላክ ነው። ለም ኢየሱስ አብ ወልድ መንፈስ ቅዱስ ብለ እንዴት አመጣው? እንካም ከየት ትርጉም ያመጣኸው? እሺ ኢየሱስ አምላክ ማለት ነው። መንፈስ ቅዱስ ነው። አምላክ ማለት ባህሪ የሚገልጽ ነው። ኢየሱስ ደግሞ ማለት ከሰው አካል አንዱ አካል ነው። በተለየ አካሉ ነው። ሰው አንቺ አካል ምናም ብለሽ ብትሰጪው እንኳን ከዚህ አታመልጪም። ለምን ሰጠው? እውነታው ስለሆነ ነው። እኔ አይደለም የሰጠሁት ገባኝ እኮ አሁን፣ እሱ እውነተን አና አናገኝውም፣ ባይብል ላይ በነገራችን ላይ። ቆይ አሁን እንመጣለን፣ እሱ ላይ እንመጣለን። ግን አሁን የሰራሽውን ስህተት ተመልከች፣ ምን እንደሰራሽ ተመልከች። የሰራሽውን ስህተት አንዱ አምላክ ማለት ምን ምን ምን ብያለሁ? ባህሪ ነው አልሽኝ። ያው አሁን አሁንም እንመጣለን ወደ መጀመሪያው። ባህሪ ነው አልሽኝ። ይሄን ባህሪ ፌር የሚያደርግ ስንት አካላ አለ አልኩኝ? ሦስት አካላ አለ አልሽኝ። እሺ ሰው የሆነው ማን ነው? ኢየሱስ ክርስቶስ ማለትም ያው ቃል ነው አልሽኝ ወልድ ወልድ ነው አልሽ። ወልድ በምኑ በአካሉ አልሽ። በተለየ አካሉ አይደል? አዎ። ግን እሺ ወልድ አምላክ ነው። ነይ ምሕረት፣ ወልድ አምላክ ነው። ወልድ አምላክ ነው። አንድ አምላክ አለን። አንዱ አምላክ ነው። ማነው ወልድ? እንግዲህ ያው አምላክ ነው ካልሽኝ አንድ አምላክ ነው ያለው። ኢየሱስ አምላክ ነው? አዎ ወልድ፣ መንፈስ ቅዱስ ነው ኢየሱስ ማለት ነው። ተመልሰህ አንዱ አምላክ ነው ሰው የሆነው እንዳትለኝ። ምክንያቱም እየተናገርኩ ያለው ሰው የሆነ አልኩት እንጂ። ስንት አምላክ አለሽ፣ አምላክ ስንት ነው ስትለኝ ግን አንድ አምላክ አለን። ይሄ አምላክ ማለት አሁን መንፈስ ቅዱስ እሺ። ኢየሱስ አምላክ ነው? አዎ ነው። አራሺ ጊዜ ይሄን ነው ማለት አምላክ ነው። እሺ አምላክ ነው። አሁን ወደ ሌላ ልሄድሽ። አብ አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አንድ አምላክ አለ። አብ አምላክ ነው፣ ስለ አምላክነት ባህሪ ገንዘብ አድርጓል። መንፈስ ቅዱስ አምላክ ነው፣ ስለ አምላክነት ባህሪ ገንዘብ አድርጓል ያ ገንዘቡ ገንዘቡ ያደረገው ባህሪው ማለትም መለኮቱ ማለት ነው። ገንዘቡ ስጋው ስጋን ገንዘቡ ያደረገው አን መለኮት ስንት መለኮት ነው? አንድ መለኮት ነው። አንዱ መለኮት ነው በሶስት አካል ነው የተገለጠው እኮ። አንዱ አንዱ መለኮት ተወልዷል። አንዱ መለኮት አይደለም በተለየ አካሉ ነው የተወለደው? እኮ ገባኝ። አንዱ መለኮት ተወልዷል ወይስ አልተወለደም? የተወለደው ግን የመለኮትነት ባህሪ አለው። አንዱ መለኮት ተወልዷል ወይስ አልተወለደም አንዱ መለኮት ሶስትን አካል ነው ሪፈር የሚያደርገው ባህሪ ነው፣ በየየ ነው። አንዱ መለኮት ተወልዷል ወይስ አልተወለደም? መልስ። አንዱ መለኮት ተወልዷል ካልክማ አብን መንፈስ ቅዱስም አብረ ተወልደዋል። እኛ ጥያቄ፣ አንዱ መለኮት አንዱ መለኮት ተወልዷል ወይስ አልተወለደም? ጥያቄ፣ አንዱ መለኮት ተወልዷል ወይስ አልተወለደም? ሀ. ተወልዷል፣ ለ. አልተወለደም። አንዱ መለኮት ማለት አብ፣ ወልድ፣ መንፈስ ቅዱስ ነው። ሶስቱንም አካል አንዱ መለኮት ተወልዷል ወይስ አልተወለደም? ጥያቄ የተወለደው በተለይ አካሉ አንዱ አንዱ አልጠየኩሽም። አንዱ አንዱ መለኮት ተወልዷል ወይስ አልተወለደም? አንዱ መለኮት ማለት በሶስት አካል ላይ ያለው ስለማን ነው? ተወልዷል እያልከኝ ያለኸው ይሄን መለኮትነት። ጥያቄ ጠየኩሽ ወይ አልተወለደም ወይ ተወልዷል በይ። መለኮት ስትል የትኛውን አካል እየተናገርክ ነው? ሶስት አካል ስንት መለኮት አለ? ምህረት ስንት መለኮት አለ? ስንት መለኮት ነው? ሶስት ነው። አንዱ መለኮት አንዱ መለኮት ተወልዷል ወይስ አልተወለደም? ይሄን መለኮት ሼር የሚያደርጉ ሶስት አካሎች አሉ። ማን ነው ተወልዷል? ላልተወለደ ይሄ ሼር ስለሚያደርጉት አልጠየቅኩሽም። አንዱ መለኮት ተወልዷል ወይስ አልተወለደም ነው ይጠየቁሽ። ማን ነው የጠየቀኝ ያለው? ተወልዷል ላልተወለደ ምትለኝ። ስለዚህ አንድ መለኮት የተወለደ አለ። ልብ አድርጉ። ማንን ስትለኝ፣ ሁለተኛው መለኮት ደግሞ ነው። ማንነት አይደለም። እሺ፣ ጥሩ። መለኮት ምን ማለት ነው? ምንነት። ያ አንዱ ምንነት፣ ያ አንዱ ምንነት ተወልዷል ወይስ አልተወለደም? ይሄ ምንነት በሶስት አካል ተገልጧል። የተወለደው አንዱ አካል ብቻ ነው። ይሄ አካል ግን እሺ አንዱ አንዱ አካል አንዱ አካል አንዱ መለኮት ውስጥ የለም አይከተትም። ምን አልከኝ? አንዱ አካል አንዱ መለኮት አይደለም። አንዱ አካል ይሄ የመለኮትነት ባህሪ ያለው አንዱ መለኮት ሲባል ግን አብረን፣ ስንት መለኮት አለ? ስንት መለኮት አለ? ባህሪ ነው። አንዱ መለኮት ጥሩ። አንዱ አንዱ መለኮት ነው አይደለ? እሺ ጥሩ። ስለዚህ አንዱ መለኮት ኢየሱስ አይደለም። አይደለም። ምክንያቱም አንዱ መለኮት ማለት አብ፣ ወልድ፣ መንፈስ ቅዱስ ነው። በጣም ጥሩ። ስለዚህ መለኮት አልተወለደም ማለት ነው። የመለኮት ባህር ያለው ካልካው በቃ መለኮት አልተወለደም። አልተወለደምሽ ኢየሱስ መለኮትነት ባህር ያለው ስለዚህ መለኮት ተወልዷል እንላለን። እሺ መለኮት ተወልዷል። እሺ መለኮት ተወልዷል። ጥሩ። ስለዚህ መለኮ ስንት መለኮት አለ? ምክንያቱም ወልድ የመለኮትነት ባህር ይችላል። ስንት መለኮት አለ? ስንት መለኮት አለ? እየሰማህ ነው? የተወለደው አ ሦስቱ አካል አንዱ አካል በተለየ አካል ስንት መለኮት አለ ነው የጠየቁሽ። እኔ አንድ መለኮት አለ አንዱ መለኮት ተወልዷል ማለት ነው። አይ ይህንን መለኮት ሼር የሚያደርጉ ሶስት አካሎች አሉ። ከሶስቱ አካል አንዱ አካል ብቻ ነው የተወለደው። እሺ፣ በሶስቱ አካል አንዱ አካል። እሺ፣ በቃ በጣም እንትን ስላለሽ፣ እሺ ጥያቄ ልቀይርልሽ። ጥሩ ምን እናድርግ መሰለኝ። በጣም እኮ ኧረ፣ በጣም ገብቶኛል፣ በጣም ገብቶኛል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ አይ አፎን፣ ኧረ ወጣች። አይ አይ እሺ፣ አይ ጥያቄ ነበረኝ በአሁኑ እንትን ላይ ወደ ሌላ ጥያቄ የምትዞር መሰለኝ፣ እና የአሁኑን ጨርሰን ብዬ እኮ ነበረ የገባሁት። እንትናለች፣ ወጣች። ለመብረር ነበረ ስራዋ መጀመሪያ በቃ በጣም እኮ እስሚዝ እንዴት እንደሆነ ጤነኛ እኮ አይደለም። ያካሄድ ከባድ ነው። አይ ኢየሱስ አንዱ መለኮት ነው ወይ ስትላት አይደለም አለች እና ይሄ በጣም አስቸጋሪ ነው። በመጀመሪያ መለኮት ተወልዷል ወይስ አልተወለደም የሚለው ላይ ራሱ መስማማት ያስፈልጋል። መለኮት ይወለዳል ወይ በመጀመሪያ በእምነታቸው ይሄንን ራሱ መጠየቅ ያስፈልጋል እሱም ብዬ ነው መለኮት ራሱ ይወለዳል ወይ መጀመሪያ እዚህ ላይ ከተስማማህ በኋላ ያው ከዛ በኋላ ወደ አካል የሚለውን ደሞ መግፋት ይቻላል ሲጀምር መለኮት ይወለዳል ሪሊ መለኮት ተወልዷል ብለው ነው የሚያምኑት ወይስ አካሉ ነው የሚወለደው ምንድን ነው የሚወለደው ብለው የሚያምኑት እሱን ራሱ ክሊር ማድረግ እኮ አለባቸው ይብሩ መለኮት ከተወለደ ያው ሁለት ሶስት መለኮት እየሆነ ይሄዳል ማለት ነው። ቀጥ ሊብሮ የገባ ሰው ካለ ለማንኛውም፣ ኢንሻአላህ እኔ ቤት እየገባሁ ነው። እስቲ ስሚዛን ተቀጣሽ ኢንሻአላህ። ኦኬ፣ ማን ነው የመጀመሪያ የገባችሁ? ሰላም። ቢጨንቃችሁም ታገሱ። እሺ ማለት ዝም ብዬ ለፈን ከፍቼ ነው እንትን ያልኩት። በዚህ ገሰ ቀጥሎ፣ ጴጥሮስ እንዴት ነህ? ሰላም ነች ሚስት? አለን በስላሴ ታምናለህ? እርሱ ስለሆነ አዎ፣ መቶ ፐርሰንት ኦኬ መለኮት ይወለዳል ብለህ ታምናለህ ቅድም ስምስ ታይቆ የቆያችሁ እ መለኮት የሰውን ስጋ ተዋሃደ ብለን ነው ምናምን መለኮት ይወለዳል ወይ የሰውን ስጋ ተዋሃደ ወይም ደግሞ በቅድስት ድንግል ማርያም አደረ ከዛ የሰውን ስጋ ለብሶ ተገለጠ ብለን ነው ምናምን ኦርቶዶክስ ነህ? አዎ። እኮ ከመዋሃዱ በፊት ሁለት ውልደት ነው ያለው አይደል? ኢየሱስ? አዎ፣ ቅድመ ዓለም ከ አዎ፣ ቅድመ ዓለም ከአባት ያለ እናት። ስለዚህ መለኮት የተወለደ ያለ አባት። ያው አንዱ መለኮት ተወለደ ብትለኝ አልተወለደም፣ አልተወለደም። ግን ያ መለኮት ስንት አካል ነው? ያ መለኮት ሶስት አካል ነው። ያ መለኮት ስለዛ መለኮት ስለ አንድ መለኮት ስናወራ የአንድ መለኮት ደግሞ ሶስት አካል አለው ከነዛ አካሎች አንዱ ወልድ ነው የተወለደ ብለን የምናምነው እንጂ አንዱ መለኮት ሙሉ ለሙሉ ተወለደ ብለን አናምናለን እና እንዴት ነው ሙሉ ለሙሉ ተወለደ ማለት በከፊል ነው ማለት እንዴት ነው ማለት አንድ መለኮት ወይም አንድ አምላክ አለ ብለን እናምናለን ይሄ መለኮት ደግሞ በሶስት አካል ይኖራል ብለን እናምናለን ከነዚህ አካሎች አንዱ ቃል የሆነ ወይም ወልድ በተለየ አካሉ ከቅድስት ድንግል ማርያም ተወለደ፣ የሰውን ስጋ ለብሶ በምድር ተገለጠ ብለን ነው የምናምነው። እሱ ገብቶኛል። አሁን ክሊር እናርገውና መለኮት ይወለዳል ብለህ ታምናለህ ወይ? ኖ። ስለ መለኮት ማለት ስለ መውለድ ስናወራ ስለ አካል ማውራት ግዴታ አለብን እኮ። ስለዚህ መለኮት መለኮት ተወልዷል ወይስ አልተወለደም? ምን ብለን ነው መመለስ? አይ እሱን ለመመለስ የግድ ደግሞ ስለ አካል ማውራት አለብኝ። ምክንያቱም ስለ አካል ካላወራሁኝ መለኮት ተወለደ ብልህ አብም መንፈስ ቅዱስም ተወለዱ እንደምትል ስለማወቅ ማለት ነው። ስለዚህ ኢየሱስ መለኮት ነው አይደል? አዎ፣ አምላክ ነው መለኮት ነው አይደለም? አዎ፣ ከአንዱ አምላክ አንድ አካል ነው። ስለዚህ ኢየሱስ መለኮት ነው። አዎ፣ የተወለደ መለኮት ማለት ነው። የተወለደ ማለት የተወለደ ከአምላክ ከአምላክ አካል አንዱ አንዱ አካል ተወለደ። ይቅርታ እንዴ፣ ቆይ ከጴጥሮስ ጋር እንዴት ጨርሰናል? አንዴ ይቅርታ።